ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰብ እንደምን አላችሁ? ባላችሁ በሰላማችሁ ብዝት ይበል። ዛሬ እንግዲህ በተወዳጁ እና በልብ አንጠልጣዩ በምሳሌ ድራማ በክፍል ስልሳ ሰባት ተከስተናል ማለት ነው። በባለፈው ክፍል እንደሚታወቀው ሞገስና ዳጣ ተቀጣጥሮ ሊገናኙ ዳጣ እንግዲህ ከሞገስና ብሩክን ሰላም ለማውርድ ይቅርታ ለማባባል ብሩክን ይዘው ነበረ። ይህንን ያየውና የተመለከተው ከርቀት ሞገስ እንግዲህ ወደኋላ መሸሽንና ብሩክን ላለማግኘት እንዲሁም ደግሞ በጣም የፈራው አሁንም በድጋሚ ልውላን አሳልፎ ለዝና የሚሰጥበት መስሎት ነበረ። እኛ ግን እንግዲህ ሞገስ በጣም ደንግጦና ወደኋላ ኋላ እየሸሸ ስናየው ዝና ከፊት ለፊቱ የመጣበት ነበር የመሰለን። ነገር ግን ብሩክን አይቶ ይህን ያክል እንግዲህ ብሩክን ፈርቶታል ማለት ነው። ድጋሚ አሳልፎ ለዝና የሚሰጠውን መስሎታል። ይህንን ያክልም እንግዲህ ተጽዕኖ ፈጥሮበታል ማለት ነው። በባለፈው ክፍል እንግዲህ ሞገስ ከዳጣ ጋ እንግዲህ ተገናኝተው ስለ ቤተሰቦቿ ጉዳይ ለማውራት ነበረ። እናም እንግዲህ አሁንም በጥንቃቄ አድርጉ፣ እነ ዝና ሊከታተሏችሁ ይችላሉ፣ ጥንቃቄ እያደረጋችሁ ተንቀሳቀሱ በማለት እንግዲህ ሞገስም ወደ መጣበት ከዳጣ ጋ ሳይገናኙ ተመልሰዋል ማለት ነው። እናም እንግዲህ እየተከታተሏቸው ስለነበረ ዝናና ማህሌት እናም እንግዲህ በስተመጨረሻ ያው በስልክ እየደረሱ እየተባሉ እየተነገራቸው እነሱም ሲከታተሏቸው እንግዲህ ዝናና ብሩክ ፊት ለፊት ተገናኝተው ተፋጠዋል ማለት ነው። አሁንም ጥያቄው እንግዲህ ሉላን አምጡ፣ ሉላን የት ነው ያደረጋችሁት የሚል ጥያቄ ነበር የጠየቀው። እናም እንግዲህ ብሩክ ከዚህ በኋላ ቅንጦትና ለምንም ነገር እንደማያስብና እንደማይጨነቅ ነግሮትም እንግዲህ ያው ፋይት ገጠሙ መደባደብ። ማህሌት ምን ይዋጣት የምትገባበት የምትወጣበት ጨነቃት ጠበባት። እናም እንግዲህ ዝናም እንግዲህ አንቻትን ወቅ እያለ እንግዲህ በብሩክ ፊት ያው የተለመደውን እንግዲህ ስድቡንም ለቀቀባት። እናም ያንን ስታይ እንግዲህ ዳጣን በጣም ደንግጣለች። ምክንያቱም ዳጣን ከአንድም ሁለቴ ሶስት ጊዜ በእጁ ገብታ አሰቃይቷ ስለነበረ ያንን ስቃይ ድጋሚ ማየት አትፈልግም እና ዝናን በጣም ነው የምትፈራው። እናም እንግዲህ ብሩክ ምንም ነገር እንዳትፈሪ በማለት እንግዲህ በሚገርም ሁኔታ ያው ድብድብ ሲጀምሩ ዳጣም እንግዲህ ለብሩክ ልታግዛለች ሆኖም ግን ብሩክ ነበር መጀመሪያ ላይ የወደቀው። ብሩክ እንደወደቀ ተመልሶ ዝናም ወደቀና እዛ ወደቀበት ላይ እንግዲህ ጥፍ ጥፍ አድርጎታል። ከዚህም በፊት እንግዲህ ሉላ ራሱን መታውም ስለነበረ የራሱ ላይ ቁስልም ስላለው በጣም ታሞ እዛው ሳይንቀሳቀስ በተደጋጋሚ እንግዲህ ብሩክ ደብድቦታል ማለት ነው። እንግዲህ ለጀግናም ጀግና አለው ተብሏል። ከኔ በላይ ማንም ሰው የለም ሲል የነበረው ዝና እንግዲህ ብሩክ አንድ ብሎ አቅምሶታል ማለት ነው። ከዚህ በኋላም አንተ እንዴት አድርገህ ሰዎችን እንደምታሳምም አንተም ትቀምሳታለህ ብሎታል። ለምንም አይነት ነገር እንደማይፈራውና በሚመጣበት መንገድ ሁሉ እንደሚጋፈጠው ብሩክ አስጠንቅቆታል። ልውላን ደግሞ እነሱ እንዳልወሰዷት ራሷ እንደወጣችና እንደሄደች ነው የነገረው። ስለዚህ አንተ እያሰቃያት ስለሆነ የምታስቀምጠው እሷ እራሷ ናት የወጣችው እንጂ እኛ አይደለንም ብሎም እንግዲህ ነግሮታል። ይህ ደግሞ ግልጽና የሆነ ትክክለኛ ነገር ነው። እናም እንግዲህ ባልሆነ ነገር ጊዜን ማባከኑ እድሜን ማባከኑ፣ እዚህ ጋ የዝናና የሉላ ነገር በጣም ነው የሚያሳዝነው። ሉላም እንግዲህ ያን ነገር ከወሰነች በኋላ ነው ከዚህ በላይ እሱ ጋር ከምኖር ሞቴን መርጣለሁ ብላ እንግዲህ መርጣ የወጣችሁ ማለት ነው። አሁን ላይ እንግዲህ ከሞገስ ጋር እጅግም በጣም ደስ የሚል ጊዜም እያሳለፉ ነው። ነገር ግን ተከባብረው ነው አንድ ላይ ቢኖሩም እንኳን በስነስርዓት እንግዲህ ተከባብረው እየኖሩ ይገኛሉ ምንም ቢሆን የዝና ባለቤት ነኝ ብለዋለች ማለት ነው። እናም እንግዲህ እስካሁን ድረስ እንግዲህ በደስታ ከሞገስ ጋር እንግዲህ በስስት በፍቅርም እየተያዩ ይገኛሉ፣ አንድ ቤት ውስጥ ቢኖሩ ማለት ነው። እንግዲህ ዝናም እየፎከረ ይገኛል። አሁንም ቢሆን ሞገስ ቢወስድሽም፣ በፍሪደም ሳይሆን የምትኖረው ቤት ተዘግቶብሽ ነው አለቅሽም። እያለምሱም እንግዲህ ዝቷል። ይህንን ጀግንነትና ይህንን የ ጭካኔ ጥግ እንግዲህ ከአባቱ እንደወረሰ ነው እንግዲህ ዝና የተናገረው በባለፈው መሀሌት እንግዲህ ስጠይቀው አጠቃላይ ስለ ህይወቱ ዝና ማን ነው የሚባለውን ነገር ስጠይቀው ይህን ጀግንነቱን ይህንን አልፈራነቱን ይህን ደፋርነቱን ከየት ነው ያመጣኸው ብላ ስጠይቀው እንግዲህ አባቱ እንደዚህ እንዳደረገው እንግዲህ ልጆቻች ልጆችን እንግዲህ ሊያንጹም ሊገነቡም የሚችሉት ቤተሰብ ናቸው እና እንግዲህ የዝና አባት እንደዚህ ሆኜ እንዳድግ ያደረገኝ አባቴ ነው ብሎም እንግዲህ ተናግሯል ማለት ነው። በሌላ በኩል ደግሞ ማህሌት እንግዲህ የእሱን በፍቅር ጠብ ለማድረግ እንግዲህ ደፋ ቀና እያለች ነው፣ ግን እስካሁን እድሉን አላገኘችም። ምክንያቱም የሚገርሙ ፓርት ደግሞ እንግዲህ ያ የሚፈልጋቸው ሰው ልውላንና ሞገስ ያሉበትን አውቅ ያለው ብሎ ለማህሌት ነገራት። ያንን እንግዲህ ለመናገር ለዝናለት ደውልለት ስትል ከዛ በፊት ግን ከ ኤፍራታ ጋር ንግግር አድርገው ነበረ። በጣም እንደምትወደውና እንደምትናፍቀው ሁሉ ነገሩን፣ ጀግንነቱን፣ ደፋርነቱን እያለች እንግዲህ ስለ ዝና በጣም እያወራችም ትገኛለች እና ማህሌት እንግዲህ ዝናን አፈቀረችው። ዝና ግን ከሉላ በስተቀር ማንንም ሰው ማፍቀርም ሆነ ሊያፈቅርም ሆነ ሊቀርብም አይችልም። ይህ እንግዲህ አሁን ላይ ያለው የእሱ ድምዳሜ ነው። ወደፊት የሚለውን ነገር ደግሞ አናውቅም፣ አብረን የምናይ ይሆናል። ነገር ግን አሁን ላይ የማህሌት ሴራ እሱን በፍቅር ጠብ ማድረግና ከሱ ጋር አንድ ላይ መሆንን ነው የምትፈልገው። እናም እንግዲህ ይህንን ነገር ለኤፍራታ እያወራቻት ባለበት ታይም ነበረ ስልክ ተደውሎ ሉላ እና ሞገስ ያሉበትን አዳኙ ያወቀው ማለት ነው። እናም እንግዲህ ለዝና ልንገዶ ስትል ቆይ ቆይ ተረጋጊ፣ አንቺ አሁን ዝናን እወደዋለሁ አፈቅረዋለሁ ስት ያል ነበረ። እናም አሁን ሞገስና ሉላ ያሉበትን ቦታ ከነገርሽው እኮ ሉላን እንጂ የሚወደው ሉላን እንጂ የራሱ ማድረግ የሚፈልገው ወደ ራሱ የሚመልሳት አንችን አይደለም እና ጊዜ እኮ አታገኝም፣ በማለት ኤፍራታ ጥሩ ነገር እንግዲህ ተናግራለች ማለት ነው በዛሬው ድራማ ላይ እናም እንግዲህ ከዛ ማህሌትም እውነትሽን ነው እውነት ብለሻል፣ በማለት የኤፍራታን ጽንስ የሆነ ሀሳብ እንግዲህ ተቀብላለች። አሁን እንግዲህ እንደሚመስለኝ ነገሩ የሚገለበጥ ይመስለኛል። አሁን ላይ ሞገስ ሉላን አርቆ እንዲያጠፋት ማህሌት የምትተባበረው ነው የሚመስለኝ። ምክንያቱም እሷ የራሷ ማድረግ ትፈልጋለች፣ ዝናን ማለት ነው ዝናም ደግሞ ካለ ሉላ መኖርን እንደማይፈልግ ተናግሯል ማለት ነው። ብሩክም እንግዲህ አሁን ላይ በምንም አይነት ሁኔታ ላይ በእሱና በልጁ ላይ የሆነ ጥቃት ነገር ቢደርስበት ከዝና በስተቀር ማንም ሰው እንደሌለው ለፖሊስ አሳውቁ እንግዲህ ፖሊስም ለዝና አስፈርሞታል ማለት ነው። እናም እንግዲህ በስተመጨረሻ ደግሞ ወደ ቤት እንግዲህ ከገባ በኋላ ቅድስት ጋ አንድ ላይ ቁጭ ብለው ዳጣም እንደተኛች ትናገራለች ማለት ነው። አንተ ኬርክ ጀምሮ ጥሩ እንቅልፍ የተኝት አታውቅም፣ አሁን ግን ይህው የተኛች ነው እንደምታያት ብለዋለች። አንቺ ሳተኝም እንዴ ሲል ነበረ። እናም እንግዲህ አሁን ላይ እንግዲህ ቅድስት ብሩክን አፍቅረዋለች፣ እጅጉን በጣም ከሚባሉ በላይ አፍቅረዋለች። እናም ብሩክም እንግዲህ በአንቺ ኃይልና ትግል ልጄ እንድትታገምና ለዚህ እንድትበቃ አድርገሽኛል ብሎ አመስግኗታል። እናም እንግዲህ ምንድን ነው የምትፈልጊው ምን ላድርግልሽ ብሎም ጠየቃት። ብሩክ እንግዲህ ቅድስት የምትፈልገው እሷን እሷን እሱነቱን እንዲሰጣት ነው የምትፈልገው። እናም እንድታከብረኝ አለችው። የሚገርም ጥያቄ እንድታከብረኝ ስትል ግን እንድታገባኝ አለች ነበር የመሰለኝ እኔ እናም እንግዲህ ውድና የተከበራችሁ አድማ የተመልካች ቤተሰብ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እናም እንግዲህ አሁን ላይ በግልጽ ነግረዋለች ማለት ነው። እኔ እድሜ እየሄደ ነው፣ ዛሬ መተካ ትፈልጋለሁ፣ ወደ ክፍለ ሀገርም ቢሆን ሂጄ እንግዲህ ውሃ ጣጪ እንፈልጋለሁ የሚል ነገር አእምሮ ላይ አስቀምጣለታለች፣ ነግረዋለች ማለት ነው። እንግዲህ ብሩክም ቅድስትን ወደ ክፍለ ሀገር ሂዳ የውሃ አጣጫዋን እንድትፈልግ ያደርግላት ይሁን ወይንም እሷ የምትለው ነገር ገብቶት እንግዲህ እጮኛው ባለቤቱ ያደርጋት ንግስቱ ያደርጋት ይሁን፣ እስኪ ሁላችሁም ሀሳብ፣ ግምት አስተያየታችሁን በኮሜንት አስቀምጮ። ቅድስትዬ እንግዲህ መናገር ያለባትን ነገር ተናግራለች ማለት ነው። ሌላው እንግዲህ የብሩክ ነው ብላ ተውት ታደርገዋለች እንግዲህ ከፍርሃቷም የተነሳ የተነጠፈውን አልጋ ድጋሚ እንድታነጥፉም ትፈልጋለችና በዛ ማሃል ውስጥ እንግዲህ ፍርሃትም ድንጋጤ መርበትበትም እንግዲህ ታይቶባታል። ውድና የተከበራችሁ አድማጭ ተመልካች ለዛሬ የነበረን እንግዲህ የክፍል ስልሳ ሰባት የምሳሌ ድራማ ይህንን ተመልክተናል ማለት ነው። እንግዲህ ዝናም ዱላውን ከቀመሰ በኋላ መኪና ውስጥ ነው ለረጅም ሰዓት ሲያስብ እና ከራሱ ጋር ንግግር ሲያደርግም ነበረ። አባቱ ያለውንም ነገር የድሮውንም እያስታወሰ ነበረ። በብሩክ መመታቱንም እጅጉን በጣም አሞታል፣ ቁስሎታል። ያንን ብድርም እንግዲህ መመለስ ይፈልጋል ማለት ነው። እንግዲህ ጦርነቱ እየተፋፋመ ይገኛል ማለትም፣ እንግዲህ በዚህ መሃል ውስጥ የሰው ሕይወት መቀጠፉ አይቀርም እያለች ነው። እናም ጥሩ ነገር መቼም ከእሷ ሰምተን አናውቅም ማለት ነው። እናም በቀጣይ ክፍል እስክንገናኝ ቸር ሰንብቱ። ላይክ፣ ሸር፣ ሰብስክራይብ አይረሳ። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ ክፍል እስክንገናኝ እንግዲህ በያላችሁበት ቸር ሰንብቱ። ባይ ባይ።